የአዲስ አበባ ከተማ አስተዳደር ከተፎካካሪ የፖለቲካ ፓርቲዎች ጋር ምክክር አደረገም። ምክክሩ ለተረጋጋ የፖለቲካ ስርዓትና ባህል የፖለቲካ ፓርቲዎች ሚና በሚል መሪ ሀሳብ የተካሄደ ሲሆን በዋናነትም ተቀራርበው መስራት ለሀገር እድገት ወሳኝ መሆኑ በመድረኩ ተነስቷል። የተለያዩ የፖለቲካ ፓርቲዎች በከተማው ላይ የተካሄዱ አመርቂ ልማት ስራዎችንም እውቅና የሰጡ ሲሆን በቀጣይም ከከተማ አስተዳደሩ ጋር በቅርበት ለመስራት ቁርጠኝነታቸውን አረጋግጠዋል። አለምሰገድ አሳየ ተጨማሪ ጉዳዮችን ሊያደርሰን በቀጥታ መስመራችን ላይ አግኝተነዋል። አለም ሰገድ እንደምን ውለሃል? በመድረኩ ላይ ምን ምን ጉዳዮች ተነሱ? አመሰግናለሁ በረከት። የአዲስ አበባ ከተማ አስተዳደር በከተማው የሚገኙ የፖለቲካ ፓርቲዎች ጋር እንግዲህ በዛሬው እለት ለተረጋጋ የፖለቲካ ስርዓትና ባህል የፖለቲካ ፓርቲዎች ሚና በሚል መሪ ሀሳብ ነው እንግዲህ ውይይቱን እያደረገ የሚገኘው ማለት ነው። በዛሬው እለት ባደረገው ውይይትም በርካታ የከተማዋን ጉዳዮች የተመለከቱ ከፖለቲካ ፓርቲዎች ጋር ሀሳብ ተለዋውጧል ማለት ነው። እንግዲህ እንደምናስታውሰው ከሰሞኑ የአዲስ አበባ ከተማ አስተዳደር ከተለያዩ የህብረተሰብ ክፍሎችና ከተለያዩ ተቋማት እንዲሁም ማህበራት ጋር ልዩ ልዩ ውይይቶችን ሲያደርግ ሲያዳምጥ እንግዲህ ግብአት የሚሆኑ ሀሳቦችን ጭምር ሲሰበስብና የህብረተሰብ ጥያቄዎችንም ሲያስተናግድ ቆይቷል፣ ማለት ነው። አሁንም ከፖለቲካ ፓርቲዎች ደግሞ የሚነሱ ሀሳቦች ምንድናቸው የሚለውን በዛሬው ዕለት እንግዲህ ውይይት አድርጓል፣ ተቀብሏል፣ ሰምቷል ማለት ነው። በዚህም በዋናነት ደግሞ የፖለቲካ ፓርቲዎች በሀገረ መንግስት ግንባታ ሂደት የሚኖራቸው ሚና ምን እንደሆነ ጭምር በግልጽ የተወያዩበት፣ እንዲሁም ደግሞ ተቀራርበው ሀሳብ ያነሱበት መሆኑን ሰምተናል ማለት ነው። በዋናነት ደግሞ በመዲኑ የሚገኙ የተለያዩ የፖለቲካ ፓርቲዎች እንግዲህ በአዲስ አበባ ከተማ አስተዳደር ስር የተሰሩ የልማት ስራዎች እንግዲህ ውጤት መታየታቸውን ጭምር እውቅና የሰጡበት እንግዲህ ደግሞ እነኚህ ጉዳዮች ተጠናክረው እንዲቀጥሉና ይበል የሚያሰኝ ሌላ ተጨማሪ ውጤት እንዲመጣባቸውም እንግዲህ ለከተማ አስተዳደሩ አድናቆታቸውንና ሀሳባቸውን ገልጿል ማለት ነው። ይሄም ከተባበሩ አብሮ መስራት ከቻሉ እንግዲህ ሀገር በጋራ ትብብር እንደምታርግ ማሳያ ስለመሆኑ ነው እንግዲህ እኛ መረዳት ይቻል ነው ማለት ነው። በስብሰባው ላይ ሌሎች ከተነሱ ጉዳዮች መካከል ደግሞ እንግዲህ በከተማ ስለሚገኙ ጉዳዮች ጥያቄዎቻቸውን ለከተማ አስተዳደሩ አቅርበዋል። አብረን እንስራ የሚል ሀሳቦችንም ጭምር በመድረኩ ላይ ተንሸራሽሯል ማለት ነው። ለዚህም የከተማ አስተዳደሩ ከንቲባ የሆኑት ወይዘሮ አዳነች አቤቤ ምላሽ ሲሰጡ እንግዲህ ተቀራርበን እንስራ እንስራ የሚለው ጥያቄ መንግስትም እንግዲህ በአዎንታዊ መልኩ የሚቀበለው ተቀራርቦና ተባብሮ በመስራት ደግሞ ሀገር እንደምታደርግ ጭምር የመንግስት ዋነኛ ትኩረት እምነት መሆኑን በመገንዘብ እየሰራ እንደሆነ እንዲሁም ደግሞ የፖለቲካ ፓርቲዎችን አብረን እንስራ ጥያቄ ጭምር እንደተቀበለና ወደፊትም አብሮ ለመስራት ቁርጠኛ መሆኑን አረጋግጦላቸዋል ማለት ነው። በሚቀጥሉት ጊዜያት ጭምር መንግስት ከተለያዩ ተቋማት፣ ማህበራት ጋር እንግዲህ ሀገርን በማሳደጉ ሂደት አብሮ እንደሚሰራ በከንቲባ አዳነች አበበ በኩል ማረጋገጫውን ሰጥቷል ማለት ነው። እንግዲህ የፖለቲካ ፓርቲዎቹ በተመለከቷቸውና ባነሷቸው ያድናቆት ሀሳቦች ጭምር የከተማ አስተዳደሩ ተቀብሏቸዋል። ምክንያቱም እንግዲህ የተሰሩ ስራዎችን ማበረታታት፣ የታዩ ጉድለቶችና ክፍተቶችን ደግሞ ለከተማ አስተዳደሩ መንገር ወደፊት ከተማ እድገት እንግዲህ አዎንታዊ ያበርክቶ እንደሚኖረው በማመን እንግዲህ ጥያቄያቸውና ሀሳባቸውን ተቀብሏል ማለት ነው። በሌላ በኩል ደግሞ በተለይ ከመልካም አስተዳደር እንዲሁም ከኑሮ ውድነት ከሰላምና ጸጥታ እና ከስራ ዕድል ፈጠራ ጋር በተገናኙም የፖለቲካ ፓርቲዎቹ የተለያዩ ጥያቄዎችን አንስተው ነበር ማለት ነው። ለዚህም የከተማ አስተዳደሩ ከንቲባ ወይዘሮ አዳነች አቤቤ ሲመልሱ፣ በተለይ ሰላምን ለማምጣት የሁሉም ርብርብና የሁሉም ቁርጠኝነት የሚጠይቅ በመሆኑ ሁላችንም አብረን በጋራ ልንሰራ ይገባል የሚል ሀሳብ አንስተዋል። ከዚህ ባሻገር ደግሞ መንግስት ባለፉት ጊዜያት ነት ሰላም እንዲረጋገጥና ሰላም እንዲመጣ በርካታ ስራ ሲሰራ መቆየቱን አንስተዋል ማለት ነው። ከዛ በተጨማሪ ደግሞ በተለይ የነፍጥ አንግበው የሚንቀሳቀሱ ኃይሎች ወደ ሰላም እንዲመጡ ተቀራርቦ በመነጋገርና በመወያየት የችግሮች እንደሚፈቱ መንግስት በማመን እንግዲህ ለዚህም ሆደ ሰፊ በመሆን እድሎችን እያመቻቸ ውጤቶችን መታየታቸውን አንስቷል። ከዚህም በኋላ ተጠናክሮ እንዲቀጥል መንግስት ቁርጠኛ መሆኑን አንስቷል ማለት ነው። የፖለቲካ ፓርቲዎችም በዚህ ጉዳይ ላይ እንግዲህ ሚናቸውን እንዲወጡ ጥያቄ ወይም ደግሞ አብረው ሚናቸውን እንዲወጡ ጥያቄ ቀርቦላቸዋል ማለት ነው። እነሱም ተባባሪ ሆነው እንደሚቀጥሉ ተናግሯል። በሌላ በኩል በመልካም አስተዳደር በኩል የተነሱ ጥያቄዎች ላይ የከንቲባዋ ምላሽ ሲሰጡ እንግዲህ በተለይ የመልካም አስተዳደር ችግሮችን ለመፍታት መንግስት እንደ ዋና የቁልፍ ነጥብ አድርጎ እየተመለከተውና ና እየሰራበት እንደሚገኝ አንስተዋል ማለት ነው። በሚቀጥሉት ጊዜያትም በርካታ ስራዎች ይጠበቃሉ። ባለፉት ጊዜያትም በርከት ያሉ ስራዎችን መስራቱን አንስተዋል። በተለይ ደግሞ ከበጀት ጋር በተገናኘ የበጀቱን ሰባ አንድ በመቶ የሚሆነውን በቀጥታ የመሰረታዊ የልማት ስራዎች ላይ በተግባር እየሰራ በመሆኑ በዚህም እንግዲህ ከሌብነትም ከልዩ ልዩ የጸዳ መሆኑን እንግዲህ ከንቲባ ተናግሯል ማለት ነው። በሌላ በኩል ነገር ግን በመልካም አስተዳደር ችግሮች የሚታዩት በአገልግሎት አስጣጥ በኩል መሆኑን ከተማ አስተዳደሩም እንግዲህ በተለያዩ ወቅቶች በሚገመግማቸው ስራዎች መረዳት እንደሚቻል አንስተዋል ማለት ነው። ይህንንም ለመቅረፍ መንግስት ከፍተኛ ቁርጠኛ ሆኖ እየሰራ ነው ብሏል። በተለይ ደግሞ አሰራሮችን ከማዘመንና አመለካከቶችን ከመቀየር አንጻር በተለይ የአገልጋይነት መንፈስ እንዲኖር ከፍተኛ ስራ እየሰራ ነው ብሏል። ከዚህ ቀደም በተለይ ደግሞ ስልጣንን ወይም ደግሞ የተቀመጡበትን ኃላፊነት መገልገያ ማድረግ እንጂ አገልግሎት መስጠትን ታሳቢ ያላደረገ የአመለካከት ችግር እንደነበረ አንስተዋል ማለት ነው ነው ። ይሄንንም ለመቅረፍ የከተማ አስተዳደሩ ከፍተኛ የሆነ ስራ እየሰራ እንደሚገኝ ተናግሯል ማለት ነው። ከዛ ባሻገር ደግሞ አገልግሎቶችን ከንክኪና ከእጅ መንሻ የወጡ ለማድረግ እንግዲህ በዲጂታላይዝ መልኩ ለመስራት ከፍተኛ ስራ እየሰራ መሆኑን አንስተዋል። በዚህም ወደ 187 የሚጠጉ አገልግሎቶችን ከአንድ ሺ ውስጥ ማለት ነው እንግዲህ ዲጂታላይዝ በማድረግ አገልግሎት ለመስጠት እየተሞከረ ነው ብለዋል። በተለይ ደግሞ የህዝብ ቅሬታ ሊያስነሱ የሚችሉ የህዝብን አገልግሎት የሚሰጡ ተቋማት ላይ ከፍተኛ ክትትልና ቁጥጥር በማድረግ እንግዲህ የስነ ምግባር ብልሹነት ሰራተኝነት ያለ ያሳዩ ሰራተኞችን ሆነ አመራሮችን እንግዲህ እርምጃ በመውሰድ አመርቂ ውጤት እየተገኘ እንደሆነ ነገር ግን ደግሞ ሙሉ ለሙሉ እንዳልተቀረፈ ነገር ግን የጋራ ርብርብ የጋራ ጥረትና ወደፊትም እንደሚፈታ እንግዲህ አንስተዋል ማለት ነው። የኑሮ ውድነትና የምርት አቅርቦትንም በተመለከተ እንግዲህ ከተፎካካሪ የፖለቲካ ፓርቲዎች በኩል ጥያቄ ቀርቦ ነበር። ይህንንም ለመፍታት መንግስት እንግዲህ ከፍተኛ ጥቁረት ሰጥቶ እየሰራ መሆኑን ከንቲባዋ አንስተዋል። በተለይ ደግሞ በከተማ በአምስት ዋና ዋና የመግቢያ አቅጣጫዎች እንግዲህ የገበያ ማዕከላትን በመክፈት በደላሎች የጸዳ ወይም ደግሞ ከግብይት ስርዓት ውስጥ ደላሎችን በማስወገድ ከአርሶ አደሩ በቀጥታ ለህብረተሰቡ የሚቀርቡ የ ምርት አይነቶች መኖራቸው እነኚህም እንግዲህ የህብረተሰቡን ችግር እየቀረፉ ስለመሆናቸው አንስተዋል ማለት ነው። በተለይ ደግሞ ዝቅተኛው ማህበረሰብ በተለይ የመንግስት ሰራተኛውና የሸማቹ ማህበረሰብ ላይ ጉዳት እንዳይደርስበት ለማድረግ ከፍተኛ ትኩረት ተሰጥተው እየተሰራ መሆኑን አንስተዋል። ለዚህም ለአብነት በድጋፍ መልክ ይሰራሉ ብሎ ካነሷቸው መካከል እንግዲህ የእሁድ ገበያዎች ወደ ሁለት መቶ የሚጠጉ የእሁድ ገበያዎች ከፍተኛ የሆነ የኑሮውን ውድነት ለማቃለል እንግዲህ እየሰሩ እንደሆነ ተናግረዋል ማለት ነው። ከዛ ባለፈ ደግሞ የሌማት ትሩፋትና የከተማ ግብርናም የኑሮ ውድነቱን ለማቃለል በተለይ ደግሞ የምግብ ፍጆታዎችን ለማሟላት እንግዲህ አመርቂ ውጤት የመጣባቸው ነው ብለዋል። እንግዲህ እነኚህንና በርከት ያሉ ሀሳቦች ከፖለቲካ ፓርቲዎቹ በኩል ተነስቷል። በዋናነት ግን ሀገር የምትጸናው ሀገር የምትሻገረው ተባብረን አንድ ላይ ሆነን ስንሰራ መሆኑን እንግዲህ ከንቲባዋ ማጽነው ሰጥተውበታል። የፖለቲካ ፓርቲዎቹም ለዚህ ቁርጠኛ መሆናቸውን ተናግረዋል ማለት ነው። በማታዊ ዜና ወጃችን ደግሞ ከፖለቲካ ፓርቲዎቹ የተነሱ ሀሳቦች ምንድን ናቸው፣ የተሰጡትባቸውስ ምላሽ የሚለውን ደግሞ አካተል ለተመልካቾቻችን እናደርሳለን። በእኔ በኩል ያስኩት መረጃ ይህን ላ አሁኑ በረከት እጅግ አድርጋ አመሰግናለሁ። አለምሰገድ መልካም ቀን ይሁንልም።